በኢትዮጵያ ዘላቂ ሰላም ለማስፈን እንዲቻል የሚያገዙ ተግባራትን በስፋት እያከናወንኩኝ ነው የሚለውም የሰላም ሚኒስቴር የ2017 በጀት ዓመት የዘጠኝ ውራት እግድ አፈጻጸም ሪፖርቱን በስቶካዎች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አቅርቧል። የዘላቂ ሰላም ግንባታ ገዢ ትርክትን ማስረጽ፣ የሰላም ብሔራዊ በጎ ፈቃድ፣ የግጭት ቅድመ መከላከል እንዲሁም የክልል መንግስታት ግንኙነትን የተመለከቱ ተግባራት ከዘጠኝ ውራት አበይት ጉዳዮች መካከል መሆናቸው በሪፖርቱ ተመላክቷል። በተለይም በቅድመ ግጭት መከላከል ተግባራት ለማከናወን የግጭት አመላካችና የግጭት ተጋላጭ አካባቢዎችን ለመለየት የሚያስችል መመዘኛ ስታንዳርድ ሰነድ መዘጋጀቱ ነው የተመላከተው። በየትኛው ቦታ ላይ ምን ሲሆን ነው ወደ ግጭት የሚያመራው? ግጭት ከመፈጠሩ በፊት ምን ዓይነት ምልክቶች ይታያሉ? እነዚህ ምልክቶች በሚኖርበት ጊዜ ቀድመን ማወቅ እንድንችል ማለት ነው። እነዚህ ማወቅ ብቻ ሳይሆን በልምድ ብቻ ሳይሆን ኢንስቲቱሽናላይዝ ለማድረግ አንደኛ የግጭት የማወቅ፣ የማስተዳደር፣ የመፍታት እና እንዲሁም ግጭቱን ትራንስፎርም የማድረግ ወደ በጎነት የመቀየር ስርዓት መበልጸግ አለበት፣ መልማት አለበት። እሱን ኢንስቲቱሽናል ማድረግ ያስፈልጋል። እሱ ላይ እንሰራለን። ሁለተኛ የግጭት ማመላካች ፓራሜትሮችን ለይተን ማልማት አለብን። ሶስተኛውና ትልቁ ጉዳይ ግን እነዚህን በቴክኖሎጂ ማስታጠቅ አለብን። በሀገር ግንባታና ዘላቂ ሰላምን በማስፈን ላይም ከምሁራን ጋር ውይይቶች በማድረግ የጋራ መግባባት ላይ መደረሱ ተመላክቷል። ሪፖርቱን ተከትሎም ከቋሚ ኮሚቴ አባላት ጥያቄዎችም ቀርበዋል። ግጭቶችን በመፍታት በዜጎች መካከል ዘላቂ ሰላም ለመገንባት ምን እየተሰራ ነው የሚል የህዝብ ጥያቄ ተነስተዋል። ሀገር መንግስት እንዲጸና ህብረተሰብ ወጥቶ እንዲገባ ከህግ ከህግና ከስርአት ውጪ ሀይልን ወይም ፍላጎትን ፍላጎትን በሀይል አስፈጽማለሁ የሚለውን አካል በየትኛውም የዓለም መንግስት ሬድ ላይኑ ይህን ሕግን በማስከበር የሚመለሱ ጉዳዮች አሉ። ስለዚህ ሁለቱን ሚዛን ነው አስጠብቆ መንግስት እየሄደ ያለበት ሁኔታ አለ። ተደጋጋሚ ግጭቶች የሚፈጠርባቸው አካባቢዎችን በመለየትና ችግሮችን በዘላቂነት መፍታት የሚያስችሉ ስራዎች መከናወናቸው የተገለጸ ሲሆን በክልል መንግስታት መካከል ግንኙነቶችን ማጠናከር ላይ ሚኒስቴሩ እያከናወናቸው በሚገኙ ጉዳዮች ላይ ከቀረቡ ተጨማሪ ጥያቄዎች ውስጥ ናቸው። በፌዴራሊዝምና በመንግስታት ግንኙነት ጽንሰ ሀሳብ ዙሪያ ያው በሁለት ክልሎች የአመራርና የባለሙያ ግንዛቤ ፈጠራ ስራ ተሰርቷል። ነገር ግን የጸጥታ ችግሮችን ለማስቀረት ተመሳሳይ መድረክ በሌሎች ክልሎች ማድረግ ያልተቻለበት ምክንያት ምንድን ነው? ከክልሎች ጋር ባሉት ሁኔታዎች ላይ የጠቀመን በክልል አመራሮች ባለቤት መውሰዳቸው፣ ለምሳሌ በአፋር ክልልና በሶማሌ ክልል የሁለቱም የክልል መንግስታት በባለቤትነት መውሰዳቸው በጣም ጠቅሞናል። ሊበረታቱ ሊመሰገኑ ይገባል። የበለጠ ግን ጉዳዩን ወደ ምንፈልገው አቅጣጫ እየመራልን ያለ ነው የተለያዩ የህብረተሰብ ክፍሎችን ባለቤት ማድረጋችን ነው ሁሉ ጊዜ ሀገርን በምናወራበት ጊዜ ሀገርን አጀንዳ በምናደርግበት ጊዜ ተቃዋሚ የለም። ሰላም የአንድ አካል ጉዳይ ባለመሆኑ የሰላም ባለቤት የሆኑ ዜጎችም ሚናቸውን ከፍ ሊያደርጉ እንደሚገባ ነው የተጠየቀው። በቀረቡ ሪፖርቶች ላይ የሰላም ሚኒስቴር የጀመራቸውን የሰላም ግንባታ ስራዎችን አጠናክረው ሊቀጥል እንደሚገባ በስተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አሳስቧል። ሊሻሻሉ ይገባሉ ባላቸው ጉዳዮችም በቋሚ ኮሚቴው በኩል ለሚኒስቴሩ ግብረ መልስ ተሰጥቷል። ግጭቶች ከመከሰታቸው በፊት ለማስቆም አንዱ የሚጠቀምበት የቅድመ ማስጠንቀቂያ መረጃዎችን በአግባቡ መሰብሰብና መረጃዎችን ከሁሉም አገሪቱ ክልሎች ጋር በመተባበር ቅድመ ማስጠንቀቂያ መረጃዎችን መሰብሰብ ነው። አንዱ ኳሊቲ ኢንፎርሜሽን መሰብሰብ ነው። ሁለተኛ፣ ያንን ጊዜውን የጠበቀ መሆን አለበት። እንደውም ያልዘገየ መሆን አለበት። ጥራት ያለው መረጃ፣ ትክክለኛ፣ ተአማኒነት፣ እውነተኛ መረጃ ግጭቶች ከመከሰታቸው በፊት መሰብሰብ አለበት። ያንን የተሰበሰበው መረጃ መተንተን ያስፈልጋል። ከዛ በኋላ ለውሳኔ ሰጪ አካል ማቅረብና ውሳኔ ያስወስኑ ግጭቶችን ማስቆም ያስፈልጋል። ኢትዮጵያን ከግጭት ነፃ ለማድረግ የተቋማት ግንባታ ላይ መስራት የሚጠይቅ መሆኑ ነው። የተነሳውም ሀገራችንን ከግጭት አዙሪት ለማላቀቅ የሚደረገው ትግል የሁሉም ትግል ነው። ጠንካራ ተቋማትን መገንባት ይጠይቃል። እንደዚሁም ደግሞ በሀገራችን ማህበራዊ ፍትህ፣ ሰብአዊ መብት የሚከበርበትና በአጠቃላይ በመንግስትም በኩል የምንናገረውንና የምንሰብከውን ደግሞ በተግባር ማሳየት ስንችል ነው። ባለፉት ዘጠኝ ወራት ለሰላም ግንባታ አስተዋጽኦ ያላቸውም 18 ሚሊዮን የማህበረሰብ ክፍሎችም ማወያየት መቻሉም በሪፖርቱ ተመላክቷል።